በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የቅዱስ ማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ እስከ አስራ አንድ ጌታችን እንደ ጾመና በዲያብሎስ እንደ ተፈተነ በዚህም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገዳመ ቆሮንጦስ እንደሄደ አርባ ማዓልትና አርባ ሌሊት እንደ ጾመ እንደተራብና በዲያብሎስ እንደተፈተነ በፈተናውም በሦስቱ አርእስተ አጣብ ስለ መፈተኑና እንዴት ድል እንደነሳው የምንመለከትበት ንዑስ ክፍል ነው። ከቁጥር አንድ ጀምሮ ያለውን እያነበብ እንመልከት። ከዚያ በኋላ ከዲያብሎስ ሲፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። የማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ። ከዚያ በኋላ ሲል ከተጠመቀ በኋላ ሳይውል ሳያድር ማለቱ ነው። ምክንያቱም የማቴዎስ ወንጌል ምዕራፍ 3 ላይ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ስለመጠመቁ አንስቶ ነበርና። አርባ ቀንና አርባ ሌሊትም ጾመ፣ ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንህስ እነዚህ ድንጋዮች ዳቦ እንዲሆኑ ዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ እንጀራ ብቻ እንዳይደለ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ ያቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዝልሃል፣ እግርን በድንጋይ እንዳትሰነካክል በእጃቸው ያነሷል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህም በኋላ ዲያብሎስ እጅግ ረዥም ወደሆነ ተራራ አውጥቶ የዓለምን ሁሉ መንግሥታት ክብራቸውንም ሁሉ አሳየው። ብሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሴጣን ከአጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 8 እስከ 10። ከዚህም በኋላ ዲያብሎስ ተወው፣ እነሆ መላእክት ሊያገለግሉት መጡ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 11። ጌታ የተፈተናቸው ፈተናዎች ሦስቱ አርእስተ ኃጣውዕ ወይም ሦስቱ ታላላቅ የሰይጣን ፈተናዎች በመባል ይታወቃሉ። እነርሱም ስስት፣ ትዕቢትና ፍቅረ ነዋይ ናቸው። በእነዚህ ሁሉ ድል ነስቶታል። አንድ ክርስቲያን ሦስቱን አርዕስተ ኃጣውዕ ድል ካደረገ ሌሎቹን ኃጣውዕ በቀላሉ ድል ማድረግ ይቻለዋል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።